ውዴ ቻናሌ ቤተሰቦች እንግዲህ ዛሬ የህይወት መንገድ ቀጣይ ፓርትን ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወራመቱላ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለው። ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንግዲህ ሳሩን ከህዊ ጋራ የምታደርገውን ግብ ግብ እንግዲህ አሁንም በፍጹም አላቆመችላትም ማለት ነው እና እንግዲህ መድኃኒትሽን ላምጣልሽ ወይ ብላ ወደ ሳሩን ህወይ ስትድ አንቺ ስራሽን ትረሻለሽ እንዴ ለእኔ ኮ ነው ያመጣሁሽ አሁን በዊልቸር ላይ ስለሆንኩ ነው እንዴ ምግቤ ማብሰ ሁሉ ስራ መስራት እኮ አለብሽ ለምን ትረሻለሽ እንዴ ብላ ስትጮባት ሁልጊዜ እኮ መድኃኒትሽን ላምጣልሽ ስልሽ አልፈልግም ስለምትይ ነው አለችኝ። እኔ ኮ ከጎዳና ስቼ ልብስ ያመጣው ልብስ ቀየርሽን አረሳሽው በቃ እሱን ውለታ ኳ አድርጌ ነው ሁሉ ነገር ማደርግልሽ አለችኝ። አለቻት። እኔ የምልሽ ሳሩ፣ እንደዛ የመልካም ጥግ ያሳየሽኝን አሁን ግን ለምንድን ነው እንደዚህ አይነት የመጥፎ ጥግ የምታሳይኝ? ምክንያቱን ማወቅ ፈልጋለሁ አለቻት። ምክንያቱንማ ስላቀበጥኩሽ ከናቴ ላይ ወጣሽና የመጣሽበትን ረሳሽን። ድህነት አያሳፍረኝም። ግፉ ግፍ አትናገሪ። አሁን ያልሽ ምክንያት ደግሞ ለጥላቻ አይሆንም እና ታዲያ እንደዚሁ ሳይሽ ታስጠልኛለሽ ልበልሽ? መልኬ ነው የሚያስጠላሽ ያለቻት መልኬም፣ መልኬ ሆነ ፀባዬ፣ ከማንም ጋ ከማንም ሰው ጋር ተስማምቼ የማድር ነ እንደውም ከአንቺ እኔ ይሻላለሁኝ ብላ ነው ያለቻት። ምናልሽ አንቺ ብላ ነው ውዳቂ ልትመታ ስትል፣ በጣም ነው ያበዛሸል። ከዚህ በኋላ ግን ትዕግስቴን አልፏል አልችልም እያለ ስትል ድንገት ወንድምየው ዳዊት ይገባል ማለት ነው አያት እኔ አልገባኝ፣ ምን እያልሽ ነው? ህይወት ግን ምን ሆናችሁ ነው? ምን እየሆናችሁ ነው ትላለህ፣ ምን እየሆንሽ ነው በላት። ከእናንተ ፊት እኮ ሌላ ናት፣ ከእናንተ በኋላ እኮ ሌላ ናት። ምን እያደረግሻት ነው? እህቴ እኮ ታማለች አለ ዳዊት። ከዚህ በኋላ እኮ እያለች እያስደደች ነው አለችው። በትክክል ምን እንደተፈጠረ ንገሪኝ፣ እንዳንችን በፍጹም እንደዚህ አልጠብቅሽም። የተለመደው የጥፊ ነበረ እጇን ዣ አስጣልኩኝ ነፍሴን አንተ አይንህን ነው ጆረህን የምታምነው? ብላ ትዝትህ ስትዝትብኝ የሰማ ዝምት ያለሽ አንቺ ቆሎች መጀመሪያ ጸቡን የጀመርሽው ስትል፣ ህይወት ትመልሳለች። አንቺ እሷን ተያት፣ ጸባው ሁሉ ነገር ጸባዩ ሁሉ ተቀያይሯል። በህመሟ ሊሆን ይችላል። አንቺ ተረጃ ስትል ሲላት፣ አረባክህ አለችው ዳዊትን። ህይወት ማለት ነው። እኔንስ ወንድም ቢኖረኝ እኮ የሚከላከልኝ አላጥም። ከሰው ተፈጥሬ እንደ ብቸኛ ሆኔ ይሰማኛል። ህይወት እንደዛ አትበይ። አይ ገብቶኛል፣ በቃኝ። እኔ የሚረዳኝ የለም አለችው ማለት ነው። ተዋት፣ ትንሽ እሷ የለችበት አየር ተንፈስ እንበል አለች ማለት ነው። ከዛ በኋላ እንግዲህ በጣም ሰላም የሆነ አየር ፈልጋለሁ ስትል ሩቲ ደግሞ ፋይል ፈልጋ እያደባ እያቀላ እያየች እያለች ክላስዋ ውስጥ ድንገት ሳሚ ይገባባትና፣ አንቺን ምን እያደረግሽ ነው ሲላት ደነገጠች እና አንተ ምን አገባ፣ ክፍሌ ውጣልኝ፣ በእውነት ውጣልኝ ሳሚ ስትለው አልወጣም፣ ምን እየፈለግሽ ነው ያለች ስላት፣ ስማ አንተ አባትነትን ብትተወው፣ እኔ ግን የህይወትን ልጅ ፈልጌ ለመስጠት ፈቃደኛ ነኝ። ከዚህ በኋላ አልተዋትም አገናኛታለሁ ከልጇ ጋር አለችው። ማለት ነው ደነገጠ። እንግዲህ አንድ አይነት መንገድ እየሄዱ መሆናቸውን ሲረዳ ማለት ነው እንዴ አሁን ታዲያ እሱ ነገር ምንድነው? አምጪ ወረቀቱን ብሎ ወረቀቱን በእልክ ቀማት ማነው። ሲታገሉ ድንገት ሳሩን ትደርሳለች። ምን እየተፈጠረ ነው እዚህ ቤት ሩቲ? አለች። ሳሚና ሩቲ ምንድን ነው የሚያታግላችሁ ስትል በዊልቸር እየተገፋይ፣ አንድ ችግር እንዳለ ስለምታውቀው ምንም አይደለም አንቺ መድኃኒትሽን ወስደሻል ብሎ አስቀይራት። ሁልጊዜ መድኃኒት መድኃኒት ሰለቸኝ አለችው እና ትጮሂብኛ? አለ ሳሚ። ቀስ ብለሽ አትናገሪም ሩት። ምን እያልካት ነው? እንደ እንደ ሰማሹ ነው አማርኛም በአማርኛ ልተርጉምልሽ እንዴ? አላት ሩቲ የህይወትን ልጅ እያፈላለገች ነው አላት አንቺን ቅሪ ያለሽ ነው እንዴ እኔም እያፈላለኩ ነው አላት። በማገባችሁ ነገር ለምን ትገባላችሁ፣ ለምን ችግርት ውስጥ ብትገቡ አለስ ለምን እንዳይነቁባት እና እንዳይደርሱባት ስለፈለገች ጠላታችን ከቤታችን ነው አላት። ማን ነው ጠላታችሁ ሳ እኔ ካወቅክ በቂ ነው ሲላት ደነገጠች። ሳሩን በቃ ሁሉም እያወቁብኝ ነው ብላ ደነገጠች እና ይሄ ነገርማ ሩት የህይወት ልጅ እየፈለገች ነው ይሄ ከጠበቁት በላይ ነገር እየሆነ ነው። የሳሚያን ሶኝ ሩት ተጨመረች አለችና ስልኳን አንስታ ደውላ ቦታ የህይወትን ልጅ እንዲቀይሩ ተናገረች ማለት ነው። ከዛ በኋላ እንግዲህ ዳዊትና ሳሚም ውጭ ሆነው ምን ሆነ አንተ፣ አቋም የለህም እኮ እንደ ወንድ ደፍረህ አትናገርም ወይ ነገረኝ ወይ ተወኝ እያለች እኮ ነው ሩት ህይወት አለው እንደዛ ነው እንዴ ምን ለማለት ነው ብሎ ግራ የተጋባው ነው ከዛ እኔ ምን ቸገረኝ እላታለሁ እኛ አለ ለማንኛውም መልካም ድል ይግጠምህ በተቃራኒው ብሎ ሳሚ አፍ ይዞበት ይሄዳል ህይወትን ለምን ምንድን ነው ችግሩ ሴ ተወኝ ስልህ አትተወኝ ወይ ትበቃ አትይዘኝ ወይ አትተወኝ ስላለችው ነው ከዛ እንግዲህ ሮቲም ወርታ እንግዲህ ቶሎ በሉ አሁን ሳሚም እየፈለገት ነው። እንዲያፈላልጋት አልፈለገም እና እባካችሁ እግሯ ከውቼ ሳይነሳ እኛ የእሷን መፈለግ አለብን የሚለውን ታስተላልፋለች ማለት ነው። ከዛ እንግዲህ ሳሩን በጣም እየተናደደች ነው ማለት ነው ወይዘሮ ሮቲ እኔን ማን እንደሚረዳኝ አታውቅም። መሽቶ በነጋ ቁጥር እኮ ምን እንደሚፈጠር አላውቅም አለች ውዬ። ይገባኛል እኮ አለ ዳዊት። ብዙ ነገር እንደተሸክም አይገባም ማንም በእኔ ጫማ ውስጥ እስካልገባ ድረስ ማንም አይረዳኝም አለችው። እኔ ሁል ጊዜም ከጎን አንተ ውሸታም ነው ወላዋይ ነህ፣ ወይ አልመጣህ ወይ አልሄድክ፣ በቃ ግራ አታጋባኝ የሚለው ቃል ነበረ። እንግዲህ ግራ የገባው ያው ነገረኝ ነው በዛ መልኩ የተናገረችው ከዛ በኋላ እዚህ ቤተሰዎች ምን ሆነው ነው ግራ የተጋቡት? እያለች ትላለች። እኔ ፍላጎት የለኝም፣ ግን የሆነ ስሜት አይገባም እንዴ አለችው። ግድልሽን ተይው በኔ እኔ ያፈላልጋቸዋሉ ደሞ ዘመዶቼ ቤተሰቦችሽን ታይተውልሻል ተብዬ ነው ብለው ነው እንግዲህ የት ነው ደብረ ዘይት እንዴ ደብረ ዘይትማ ከኛ ገር ነው እኮ አላት ማለት ነው እንዴ ደብረ ዘይት ከሆነ እኔ መሬት ተሰንጥቆም ቢሆን ፈልጌ አመጣለሁኝ መጀመሪያ የት እንዳለ አናቅም ባሉ ደሞ አሁን መልሰው ደብረ ዘይት ወላጆችሽ አሉ አሉኝ ሲጀመር እኔ እንደዚህ አይነት ነገር ግራ ያጋባል አለ ይሄ ውዬ ከዛ የደብረ ዘይት ከሆነማ ችግር የለም። ያሳደገችኝ እናቴ እውነተኛ እናቴ ደብረ ዘይት እንዳለ የነገረችኝ ስትለው፣ ነው ያገሬ ልጅ እንደዛማ ከሆነ ችግር የለም፣ አፈላልጋለሁ አለ ዳዊት። አይ መጀመሪያ እኔ ልጄን መፈለግ ነው ፈልገው፣ እኔ ልጄን ላገኝ፣ ከዛ በኋላ ነው ወላጆች። የሆነ ስሜት ሊሰማኝ አይገባም እንዴ አለችው። ግድ የለሽም ምን አፈላልግልሻለሁ፣ አልፈልግም አሁንም ቢሆን ደጋግማ ልጄን ነው የምት የቤተሰብ ጉዳይ ላይ ተስፋ ቆርጫለሁ። ሄዊ ደግሞ ለምን የጊዜ ጉዳይ ነው እንጂ ወላጆችሽን ታገኛለሽ እኮ አላት። አንቺ ደግሞ ልጅሽ እንደምትፈልግ ሴትሆ ወላጆችሽ ደግሞ አንቺን እየፈለጉ ሆነው ትክክለኛ ወላጆችሽ ወላጆች እኔ ተወልጄ ባደግኩበት ደብረ ዘይት ከሆነ እንዳታስቢ፣ እኔ ያመጣልሻለሁ እንደፈለክ አለችው። በቃ አታኩርፊኝ፣ ይቅርታ አድርጊልኝ አላት አላትና፣ ይቅርታ እኔ አላኮረፍኩም አለች። ማን ደስ ይበለው ብዬ ነው ማኮርፈው አለችው። እሺ በቃ ይቅርታ አለ ዳዊት። ዳዊትና ህይወት በጣም ይተሳሰባል። እህቴ የምትፈልገው ካለች ሄድና ጠይቃት፣ እሷን ታያት እና እኔ ያስከፋውሻ አልመስለኝም። ይቅርታ ጠይቅሻለሁ ውዬ አለ። እኔ እኮ ለአንቺ ብሎ ሲጀምር ሊነግራት ድንገት ድርስ አለች ሩታ እንደ ጉድፈላ ውሃ ልጠጣን የመጣሁት ብላ አቋረጠቻቸው። ሳይነጋገሩ ማለት ነው። አንቺ ሁል ጊዜ እንደዚህ ታቋርጭኛለሽ እኔ ስመጣ አላት። ነገሩን እንኳን ግን ምን አጣቷችሁ ነው? ምነቸ ተጣላን ወሬን አቋረጥ ብሎ ኮነ ሄደው አለች አትሩቲ ማለት ነው። እንደ ምንድን እየተፈጠረ ነው እዚህ ቤት? እነዚህ ቤቶች ሰዎች ጤነኛ ናቸው? ግን አለ ህይወት ማለት ነው። ግራ ተጋብቷት ወይ ጉድ አለች ማለት ነው የዚህ ቤት እንደው ጉድ እኮ ነው አለች። ለምን እሷ ስለደረሰኝ እንዳይግባቡና እንዳይጠያየቁ ስለሆነ ነው። ከዛ ሳሩን እንግዲህ እንዲሁኝ የቀረሁኝ አለችው ማለት ነው። ዛሬማ ሊሞት ነው ያለወትሮች እዚህ ቁጭ አልሽው አላት። ደሞስ እኔ ሁልጊዜ እኮ አንተ ነው አስታውሰሃለሁኝ አለችው። አራት አኩርፍ ከዚህ በኋላ እንደዚህ አይነት ነገር ባንተና እኔ አይፈጠርም አለችው። ሳሚን ለምን አሁን ልጇን እያፈላለገባት እንደሆነ ስለተረዳች ግራ ተጋብታለች። ከዛ እንግዲህ ወይዘሮ ሳሩን እንግዲህ ምን እንደምታደርግ ግራ ገብቷታል። ይውዬ ደግሞ ልብስ ልጠብላ ጃኬቶችን ስትበረብር የእሷን የዲኤንኤን ወረቀት አገኘችው ማለት ነው። እንደነገጠችና ስሟንና የእሷን ስምና የእሷን ሩታ የሚለውን ስም ስታገኝ ተደናግጣ ወደ ዳዊት ይዛ ሂዳ እንዲህ ይሄ ምንድነው? የዲኤንኤን ምርመራ ምን ሊያደርግ አስመርምሮነ ነው ብላ ለዳዊት ስትነግረው ዳዊት ደግሞ አምጪ እስኪ ብሎ ሲያየው ምንድን ነው? እንዴት ይህን ሁሉ ገንዘብ እንዴት አወጣ? ለምንስ አስፈልጎት ነው? ስለዚህ የእኔና የሳሩን ስም አለበት ስትለው ከጋጋ ገብቶ ይህንማ መናገር አለብን ማወቅ አለብን እያሉ ሲሉ ሳሚ ከወደ ውጭ ድንገት ይመጣል። ከዛ ሲመጣ ይሄ ነገር ምንድን ነው? አንተ ማንን ያስመረመርከው? ሲሉት ቤት በኩል እኔማ ህይወት ለእናንተ እህት እንደሆነች ብዬ ና ያስመረምርኳት አለው እንዴት አለው የሆነ እጇ ላይ ሽታ አለባት ስትሉ አልነበረ ምናልባት ከሆነች ብዬ ነው አንዳንድ ነገር ሲመሳሰልብኝ አስመርምሬ ሰርፕራይዝ ላረጋችሁ ነበር እናንተ ይሄ ደግሞ ምንድን ነው የምታካብዱት አላቸው ሳሚ አይ ሳሚ በጣም ታሳዝነኛል አለች ህይወት ሩት እህታቸው እንደሆነች እያወክለ ምን አሰራህ አለችው ቆይ ሌላ የምታደርገው ነገር አተህ ነው? አለ ዳዊት። ይሄ የስራ ፈቶች በቃ መስሎኝ ነው አልኳችሁ እኮ አላቸው። አይ ሳሚ፣ ይሄ የሚጠቅም ነገር ብታደርግ ጥሩ ነበር። የማይጠቅም ነገር ትፈልጋለህ? አለችው። ከዚያ በጣም በልጠት መስሎኝ ነበር። ለካ ይለየልህ አንተ የአምናክ ብለው ተጣሉ ማለት ነው። አትሳደብ አለው። አሀ አለች ህይወት። አስታወስኩኝ ለካ ማበጠሪያ የዲኤንኤ ምርመራ የሚመረመረው በፀጉር አይደለ? ይቻላል አይደለ? አለችው። ተመልሳ መታ አዎ እኮ ታዲያ ዛኔ እኮ ማበጠሪያ የጠፋኝ ለዚህ ነዋ ማበጠሪያ ላይ አንስተው ነው ማለት ነው አለችና አስታወሰችው። ከዛ በኋላ እንግዲህ ሳሚና ሳሩን አብረው ተኝተው እያሉ ሳሩን ረስተዋለች እግሯ በሽተኛ መሆኑን ዊልቼሩን ጥላ ተነስታ ውጭ ወታ ስልክ ልትደውል ስትል ድንገት ሲባንን ከጎን ያጣትና ሳሚ ሲፈልጋት ወደ ውጭ ሲሄድ እዛ ቁጭ ብላ ሲያገኛት እን ራሱ ግራ ከመተጋባቱ የተነሳ እንዴት በእግርሽ መጣሽ እንኳን አላላትም ነበረ ጥቁር አንሱኝና አስገቡኝ እንዴት እዚህ ብቻሽን ትቀመጫለች ብለው እንግዲህ ዳዊትና ሳሚ አንዘባዝበው ወደ ሳሎን ወስደው ሳሎን ቁጭ እንዳደረጓት ያላሰበችውና ያልገመተችው ድቡዳ መጣባት ፖሊስ መጥቶ እንግዲህ ትፈለጊያለች በወንጀል ተብላ ሳሩን ተይዛ ወደ እስር ቤት ሄዳለች ማለት ነው እንግዲህ ይህ ነው የሰው ልጅ መጨረሻው በጣም ሌላ ነገር ስትቆፍር እንግዲህ በቆፈረችበት በዘረጋችው ገመድ እንግዲህ እሷ ገብታለች ማለት ነው እና ህይወትም እንግዲህ እሷ እንዳልሆነች ቢሆንም አሁን ወላጆቿ ደብረ ዘይት እንዳሉ ተረድተዋል። አሁን ደብረ ዘይት ሲፈለጉ እንግዲህ የነሱ እህት መሆናት ወደፊት ይወጣል ማለት ነው። ውድ ተመልካቾች ሳሩን ግን ወደ እስር ቤት መወርወሯ በጣም ደስ ይላል። የእጇን ማገኘት አለባት ማለት ነው። በዚህ ስለተከታተላችሁ ከልብ አመሰግናለሁ። ሰብስክራይብ ያደረጋቸው የደውል ምልክቷን በመጫን አበረታቱኝ። በዚህ የዛሬውን ቪዲዮ እሰናበታችኋለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።